ኔ ብላኔ ብላኩዱጉሳቆለችው ወይኔ፣ ሰላም በዚህ ሴትዮ ምክንያት አውጭ አልቧል። አይሆንም እኔ ሰላም አይደለሁም፣ ካልተበቀልኩሽ ሰላም አንድ ነገር ማሰባለኩሽ፣ አስቢ። በእንደዚህ አይነት ሁኔታም አንዛለቅም፣ ሰላም አይደለሁም ካልሰራሁልሽ እንዴት መንቀሬ እንደማስወጣሽ እኔ ነኝ የማውቀው። አንተንም ደግሞ እሰራልሃለሁ። ሰላም አስቢ አስቢ ይህን ይሰል ሄሎ እንዴት ነሽ? ወይ ማርያም፣ የት ሆነሽ ነው? ምነው፣ በሰላም ነው? ምን ሰላም አለ በእናትሽ? አንዲት ዘራፊ ይኸው ቤቴን ልትዘርፈው ነው። እየቀለድሽ ነው እንዴ? ወይስ ፖሊስ ልጥራ? ይኸውልሽ፣ አሁን በጥብቅ የማማክርሽ ነገር ስላለ አሁኑኑ ቤት ነኝ፣ መጣሁ። በቃ እሺ፣ ሰፈር ስለሆንኩኝ መጣሁ። እጠብቅሻለሁ፣ ቶሎ ነይ አንቺ

ምን ትመለሽበታለሽ? ነው አዝዬሽ፣ ይዤሽ ልዙ ነው እንዴ? ጭራሽ ምንድን ነው የምትንቀረፈፊው? ስታስጠላ በእናታችሁ ላይ ምንድን ነው ይሄ? ምንድን ነው መጠን? መጥቼ ላንሳ? እኔ ላንሳልሽ? ወይ ታይ እልሽ እንዴ? ለዚህ ጋር መጣችሁ? እያንዳንዷን እየሰማሽኛ፣ ቆመሽ አውሪ። መጀመሪያ የምልሽን መስማት አለብሽ። ሰማሽኛ? እያንዳንዷን ነገር እዚህ ጋ ምንም አይነት እቃ ማየት አልፈልግም ሰማሽኛ አፍጥኝ ገና ሌላም ስራ አለ እሺ የሶፋ ጨርቅ አውጥቼልሻለሁ ታጥቢያለሽ ልብሳል በጣም ብዙ ነገር አለ አንቺ እዚህ እኔ ለተኛ እንዴ እሺ የመጣሽ እኮ ልትሰሪ ነው እ ወይስ እኔ አብስዬ ላብላሽ መልስ እንዳመልሽልኝ ሰማሽኛ አፍጥኝ እንዳትንቀራፈት በእናትሽ አንቺን ከመቀጠር እኔ ኤሊባ መጣ ይቀለኛል እንዴ ነችና

ጫሉሽ ማይ ምንድን ነው ነገሩ? ልጄም እኮ ተጨነቀበኝ። ዝም ብዬ ጥዬዋ ሊሄድ ቢያንስ እንኳን አንድ ወር ቆይቼ ከዛ በኋላ ወጣለሁ። ቆይ እሺ፣ እንደዚህ እያንቋ አሸሸችሽ፣ እንዴት ነው ከሷ ጋር እኖራለሁ የምትዩ? ይሁን ነገር እንኳን ብገለሽ፣ ማዘር የኔ ልጅ እና እሱ ናፍቆቱን እንኳን ሳይጨርስ ሊሄድ ልበለው? እሺ ይሁን፣ ሊሄድ ብዬ እንኳን እኮ በወጣ አንቺ ምሽና ከኔ እየገለመትሻ አስወጣሻት ብሎ ቆሎ ትዳሩ የሚበጠበት ነው። አመር ከሌላ ሴት ጋር ከሚቃጠል አይሻሉም። ለሱ ማ ነገር እንዳረሽ ጭራሽ ማለት ነው። ስገቢ አገኝተሽዋል ቢልሽ አላገኙትም ብ እኔ እ እሱ ማግኘት እፈልጋለሁ እሷን ስለማልፈልግ በፍጹም ማለት ነው። ከነሱ ጋር እንዳትገናኙ። አረ እባክሽ፣ እኔ እነሱ ቤት ገብቼ ቁርስ አልበላም። እንደዚህ ፊቷን ዘብዝፎ አይደለም ማለት ነው ስቃ እዛ አፈርፍረው ትብላ። እናው ሊድ እንደውም አረ ማየ በፍጹም ምን አልፈልግም። በቃ አሁን ግቢ። እንዴት ናቸው ማዘር? አረ በእናት ያቺ ሚስት ነኝ ተብያ በጣም እያስቸገራችሁ ነው። ቁም ስቅሏን አሳይታታለች። በቃ ጭቅጭቋ፣ ንዝንዟ በጣም ነው። አስጊ ሁኔታ ላይ ናት። በዚህ ዘመን ነገሮች እኮ ከባድ ናቸው። ታግሶ ማሳለፍ መቻል አለባቸው ግን ምን ሆና ነው እንደዚህ እናትህን ጥምድ አድርገህ የያዘቻት? አረ እኔ ምን አውቄ፣ ሰራተኛ የሆነች እናት ንግስት ስትሆንበት። በዛ ላይ ደግሞ ማን ነው አቤል፣ እናቴን ሰርበሽብኛል ሂጂ ውጪ ሲላት በዛ አለ ያዛት። ወይ የኔ ልጅ አዲሱ ቤታችን እንዴት አይሽው? በጣም ቆንጆ ነው። በጣም ነው ወደድኩት። ወደድሽው? በጣም በነገራችን ላይ ይሄ ጊዜያዊ ቤት፣ የቤታችንን እድሳት ሲያልቅ ወደዛው ተያይዘን እንሄዳለን። እሺ ልጅ፣ አንተ እንዳልክ ይሁን። አንድ ሰርፕራይዝ አለሽ። ምንድን ነው ደግሞ? ልብስ አልከሰልሽ። ቆንጆ ቆንጆ ልብስ ለምን አልከሰልሽም? ውይ አንተ ደግሞ፣ ያለኝ እኮ ይበቃኛል። ዝም ብለህ ገንዘብህን አታውጣ። ለምንድነው እንደዚህ የምትይማየ? አንድ እናቴ እኮ ነሽ። በመከራ ፈልጌ አፈላልጌ ፈጣሪ ያገናኘኝ እናቴ እኮ ነሽ። ምንስ ባደርግልሽ

ልታደርግ ነው ገበያ የምትሄደው? ገበያ ምን ልታደርግ ነው የምትሄደው? ጤፍ ልገዛ ነው። ልበልሽ ለማሚ ቀሚስ ልገዛ? ምን አስብሽ? ለአንቺ ቆንጆ ቆንጆ ቀሚስ በዚህ ላይ ደግሞ ማብዬን ቀሚስ በጣም አብረን ወጣ ስንለቀቅ ለቀቅ ያልሻል። ባይሆን ስትመለሱ ቡና በቃ እንዳይደብርሽሽ መጣሁ። የወንድሜ ስልክ ሊሰራልኝ አልቻልም አለ። ለእሱም ቢሆን ቆንጆ ቆንጆ ልብስ ገዝቼ ዝንጥ ማድረግ ደስ ይለኝ ነበር። እማዬ፣ እሱም ቢሆን እኔ ጋር ገብቶ ስራ ጀምሮ እኔም፣ አንቺም፣ እሱም በሰላምና በፍቅር አብር ምንኖር ደስ ይለኝ ነበር። ይሄ የለችም። እሱማ ጥሩ ነበረ፣ እንደው ባለቤት ቅር አይላትም ብለ ነው። ግን እማዬ፣ ሰላም፣ ይህን እኮ ቀረብሽ ብታቀት ብስማ የዋ ሴት እኮነ ደግ፣ የደግ ጥግ። ያው አንዳንዴ አፏ ላይ ሳት ይላታል እንጂ ጥሩ ሰው ናት። ይሁን፣ እሺ ቤቴ ደግሞ ቤቴ ቀየርሽ ሰዓት ነግሪኝ። ነጼ አዲስት ላይ ስለሆነ ነው። በሰላም ነው ግን እንዲያዋከሽ የጠራሽኝ? ትልቅ ችግር ተፈጥሯል። የምን ችግር? ይኸውልሽ፣ እቤቴ በሰራተኝነት አስገብቻት ትዳሬን እየበጠበጠች ነው። እንዴት በሰራተኝነት ገብታ እናት ነኝ ብላ ይኸው ተቀምጣለች። ይሄ ጅል ደግሞ አማት ይኸው እናቴንሽ ብሏል። እንዴት እንዲህ ይሆናል? እኔ ምን አውቄ ምን እንዳስነካችሁ የንቀቱ ንቃትማ ከፈለሽ አንቺ ከቤት መውጣት ትቻለሽ አይለኝም እንዴ? ያሟል እንዴ? አሁን አንቺ እኔ የጠራሽ እችን አሮጌት እንዴት ከዚህ ቤት መንቅሬ እንደማስወጣት እንድታማክሪኝ ነው። ቆይ እሱ እናቱን አያውቅም እንዴ? ለማደጎ ተሰጥቶ እዛው ነው ያደገው። ይኸው እናትም ተብዬዋ ይሄን ስክሪፕት የሚመስል ፊልም የሚሆን ነግሮ አሳምነዋለች። ቆይ ሴትዮዋ እንዴት ቤታችሁን አውቃ እዚህ መጣች? አንድ ነፈዝ ደላላ አለ፣ እሱ ነው ጎትቶ ይዞብኝ የመጣው። ስለዚህ ቀላል ነው ለደላላው ገንዘብ ሰጥቶ እውነቱን እንዲናገር ማድረግ ይቻላል እኮ ደላላውም ተብዬ ወንድሙ ነው እንዴ ጓደኝ በዚህ አይነትማ እዚህ ቤት ውስጥ የሆነ የታቀደና የተጠመደ ውጥመዳ አለ ማለት ነው በሚገባ እዚህ ቤትማ የሆነ ነገር እየተካሄደ ነው ቀንቻውን በምንድን ነው የምትረጅኝ ለምን ዛሬ የሆነ ቆንጆ እራት ነገር ጋብዘሹ እናቴ ናት ያልካትን ሴት ደን የተመርመሩ አትይውም ከዛ በቀላሉ እናቱ መሆኗን ቼክ ታደርጊያለሽ ማለት ነው በጣም ቆንጆ ሀሳብ ነው ግን ደግሞ ቅድም አሞኛል ብዬ ነበር። ችግር የለውም እዚሁ ቀለል አድርገሽ ጠይቂው። በነገራችን ላይ በጣም ደስ ይላል። እስኪ ውስጥ ቆንጆ ልብስ አለ ብሎ ታሳየና እስኪ ውስጥ ያሉት ልብሶች የተሰራ የለም አለ

አንቺ ደግሞ ያንን ደላላ ታጠንጅልኛለሽ። እንዴት ይሄ ሊሆን ይችላል? እሱ በጣም ቀላል ነው። በጓደኝነት ትቀራረባላችሁ፣ ከዛ በደንብ በመረጃ ትሰበስቢያለሽ። እኔ ደግሞ የሚውልበትን ቦታ እነግርሻለሁ፣ እንደሆነም ስልኩን እሰጥሻለሁ። እዚህ ግቢ ትርፍ ክፍል አለ፣ እሱን ክፍል ደግሞ ተከራይ ካገኘ አከራዩ ብየዋለሁ። ስለዚህ አንቺ ደግሞ በፍጥነት እዚህ ግቢ ትገቢያለሽ ማለት ነው። እሺ በቃ አሁን ሊድ እና እንዳልሽኝ አደርጋለሁ። እሺ በቃ ቶሎ በይ። ደግሞ እንዳይሽ ተጠንቀቂ። እሺ እሺ። ወይ ያው ማየታቄ ልጅ እኮ የፈጣሪ ስጦታ ነው። ቢሆንም እንግዲህ አይቀርም ልጅ ወልጅ የአንቺን አያት ነው ማረግሽ። ልጅ አንደኛው ስለቴ አንተን ማግኘት ነበረ። ሁለተኛው ደግሞ ልጅ አሁን ደሞ አንዱ ተሰክቶ አንቺ ብቻ ፀሎት። ልጅ በልጅ ነው ማረግሽ። በቃ የአያት ቀብራራ ነው ማረግሽ

ደህና ነኝ እና ምን ላድርግልሽ ትንሽ አጥሚት ነገር ልስራልሽ እ አልፈልግም እሺ እናት ካልሆነ አሳግ ሸባራስተሙ ልዝችልሽ ይጣል እ ግን እንታቆ እሺ እናት አይዞሽ ማሚዬ አይዞሽ ልጅ ይሻልሻል ታዲያ ምን ልስራልሽ አንቺ ምሰሩ አልፈልግም እሺ እኔ ልጅ አንቺ ይሻልሽ እንጂ ሁሉንም ነገር አደርግልሻለሁ ይኸውልሽ ደሞ እንደባለፈው ዘይት እንዳታበዢሽ አብዝተሽ ነው በሽታ ሊጣልሽ ማ እኔ ታዲያ ካንቺ ውጪ እዚህ ቤት ሌላ ሰው አለ አንቺ እዚህ ቤት ከገባሽ ቀን ጀምሮ ነው እኔ በሽተኛው ቁጥ አሁን ውጪ ከዚህ ጋር ሂጂ ሰላም ነው እናት። እንዴ፣ በሚገባ ምን ችግር አለው? እሺ ችግር የለውም። ፈረንሳይ ኬላ አደባባይ ጋር በቃ። እሺ ቶሎ ነይ። ችግር የለውም እጠብቅሻለሁ። እሺ እናቴ እንዴስወየ ማዬእኔ ምንድን ነው ምን ተፈጠረ? ይች ልጅ የምታኖረኝም አይመስለኝም። እንደው ቤት ብትፈልግልኝ ይሻላል። ቆይ ካስቸገረች ለምንድን ነው ላቤል የማነግረው? አንቺ ደግሞ ይጣሉ እ ይጣሉ የፈለገ ለምን አይጣሉም? ለምን አይፋቱም? እናቱን ያላከብረች እሱን ታከብሯለች? ታከብረለች። እንደሱ አይሆንም። ይኸውልሽ እማዬ፣ ክብሯን የማትጠብቅ ከሆነ ማለት ነው የባለፈውን የባለፈን ቦርሳ ይዛ እንደምትሄድ ንገሪያት። እሺ እማዬ፣ እደውልሻለሁ።

እሺ በቃ ማውራ ነገር አለ እንዴ ነው የምታወሪኝ? የተፈጠረ ነገር አለ እንዴ? ይኸውልህ እናትህ እዚህ ቤት በመግባታችሁ በጣም ደስተኛ ነኝ፣ ግን ደግሞ እናትህ ስለመሆናችሁ ምንም አይነት ማረጋገጫ የለህም? ሰላም ነው። አረ፣ ችግር የለውም ብዙ አላስቆየሁሽኝም። የሆነ ነገር ታዘዣ ቡና አንድ ቡና ችግር የለም አለ። ግን ልጅ ወይም ትራር ምናምን አለሽ እ ? ይኸውልሽ ጥናት መስራት ካለብሽ እንደነዚህ አይነት አካራች ላይ ነው ጥናት መስራት ያለብሽ። ህዝቡን እንኳን አሳበዱት ማለት ነው ይቀርጠና። ለማንኛውም አሪፍ ግቢ አለ ነው ምታወሪው? ስንት ዘመን ሙሉ ይናፍቆት እናቴ እኮ ናት። አይታይሽም? ደም ለብሰው ይነግሩኛል እኮ እንዴ። ቆይ ምን ማለት ነው? ቀልበ ይነግሩኛል ማለት ገንዘብን አሊያም ደግሞ የሆነ ነገር ጠንስሰው ቢሆንስ የመጡት። ይሄን አንተ በምን ታውቃለህ? ቆይ ምን እያልሽ ነው? ሰላም ኖ ለእኔ ብላኮ ነው ለእኔ ለልጇ ብላኮ ነው። ሰው ቤት ሄዳ ልብስ ያጠበችው እኔን ለማሳደግ እኮ ነው። የሰው ቤት እንጀራ ስትጋግር የኖረችው እንደዚህማ አታደርግም። በፍጹም እንደዚህ ልታደርግ አትችልም። አይታይሽም ለኔ ስትል እኮ ነው የጠቆረችው፣ የከሳችው፣ የተጎሳቆለችው ሰው ቤት እንጀራ ጋግራ፣ ልብስ አጥባ፣ መከራዋን በርታ እንቁራ እንቁራ ያሳደገች እንደዚህ እኔ እኔ እዚህ ቤት መብት የለኝም ማለት ነው። ይኸውልህ፣ እኔ ምንም ነገር አልተናገርኳትም። የሴትዮዋን ማለቴ የእናትን ማንነት ማረጋገጥ ስላለብን ነው። ስለዚህ እናትህ ዲ ኤን ኤ መመርመር አለባቸው።